ሰላም ጤና ይስጥልን፣ ክብራንት ተመልካቾቻችን እና አድማጮቻችን ዘውዱ መንግስቴ ነኝ፣ ከዚህ ከአገር እንግሊዝ አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላቸዋለሁ። አብራችን ቆዩ። አንድነቱ ጎንደር ላይ ተደገመ፣ ብልጽግና ተደናግጠዋል። በትግራይ መንገዶች ተዘጉ። ጉምቱ ፖለቲከኛም አረፉ። ወታደራዊ ኃይሉ ስልጣኑን ተቆጣጠረ። የ12 ዓመት ህፃን የደፈረው ሽማግሌ ተፈረደበት። 56 ነጋዴዎችም ላይ እርምጃ ወስጃለሁ አለ መንግስት። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። በጎንደር አንድነቱ ተደገመ፣ መንግስት ድንጋጤ ውስጥ ገብቷል። በተደጋጋሚ ጊዜያት ፋኖን ኃይል ለመከፋፈል ልዩነት ለመፍጠር ሲጥር የነበረው የብልጽግናው ኃይል አሁን ከጊዜ ወደ ጊዜ እየሰራ ያለው ነገር ተነክቶበት እየከሸፈ እንዳለ ታወቀ። በተለይም በጎንደርና በሸዋ ላይ የሰራቸው ደባና ተንኮሎች አሁን ውጤቱ ከንቱ ሆኖበታል። በተለይም ጎንደሮች አንድነታቸውን አስመስክረዋል። ከዚህ በኋላ ወንድም ለወንድሙ ምንም አይነት ችግር እንዳይፈጥር ስምምነት ላይም ደርሰዋል። ብልፅግናዎች አንገታቸውን መድፋታቸው ነው የተገለጸው ዋርካው ምሬ ወዳጆ የጎንደር ወንድሞቻችን ወደ አንድነት በመምጣታችሁ እንኳን ደስ ያላችሁ ሲልም መልክቱን እንዲህ ሲል አስተላልፏል። ለጎንደሬዎቹ ፏናዎች፣ ሰላም ሰላም፣ ጤና ይስጥልን። ዋርካው ነኝ ከምስራቅ አማራ። እንደሚታወቀው እንግዲህ ሰሞኑን የከረምንበት የአርበኛ አደማሊ አባናደው ዘመቻ፣ እሱን አጠናቀን ሌላ ምዕራፍ ስናዳምጥበት በነበረበት ጊዜ የሰሜን አማራ የጎንደር ወንድሞቻችን ዛሬ በሚገርም ሁኔታ ህዝባቸውን ስላስደሰቱ በሚገርም ሁኔታ እኛም በጣም ደስ ስላለና የአማራ ህዝብ አጠቃላይ ይሄን ስትጠብቀው የነበረ ስትጨነቅበት የነበር ስትጸልይበት የነበረ ጊዜ ዛሬ ጊዜዋ ደርሶ የጎንደር ወንድሞቻችን ሁለቱም አንድ ሆነው ዛሬ አማራን ህዝብ ስላበሰሩ እኛም በጣም በዚህ የተሰማንን ጥልቅ ደስታ ለመግለጥ እንፈልጋለን ማለት ነው። የአማራ ህዝብ እውነተኛ ትግሉ በአንድነት ሲቆም ነው። ለእኛ ብዙ ጉድጓድ ሲቆፈርልን ጠላት ለእሱ ደስ አይበልህ ብሎ ለማን ደስ ሌለው ለማን ሊከፋው በማለት የጎንደር ወንድማማቾች ዛሬ አንድ በመሆናቸው በተለይ የጎንደር ህዝብ ስጠብቀው የነበረውን ስትጨነቅበት የነበረውን አንድነትህን ልጆች በዚህ ልክ ስላስደሰቱህ እኛም ደስ ብሎናን እንኳን ደስ አላችሁ እላለሁ፣ እንዳጠቃላይ ለታጋዮቻችን በአራቱ ማዕዘንና ለአማራ ህዝብ በሙሉ ማለት ነው። ዋርካው ምሬው ዳጆ ከምስራቅ አማራ በሌላም በኩል የጎንደር አንድነትን አስመልክቶ ከአርበኛው ተሾመ አበባው እየተላለፈ እንኳን ደስ ያላችሁ መልእክትም ደርሷቸዋል። ፋኖቹም ቴዎድሮስነት ይህ ነው አሁን ነው የቴዎድሮስ ልጅ ነኝ ብሎ መፎከር። እንኳንም ደስ አላችሁ እንኳንም ደስ አለም ብለዋል አርበኛው ተሾመ አበባው ጎንደሬነት የመክራ ጊዜን ከወንድም ጋር ተደጋግፎ መኖር ነው ብለዋል። በዚህ ትግል ብዙ የፈተና ጊዜ ነበረ። ወንድነትና ወኔ የሚያሳጣ ጊዜም ገጥሞናል እንዳንታኮስ ከወጣንበት ዓላማ ጋር ሲቃረብ ዝም እንዳንል፣ ችግሩ አይኑን አፍጦ እየመጣ ልንጨክል ስንል ወንድም ላይ መተኮስ ሲቀፍ፣ ብቻ ብዙ ውሳኔ የሚያሳጣ ክፉ መንፈስ ዛሬ ከጎንደር ምድር ተገፎ ወድቋል። እንኳን ደስ አላችሁም ብለዋል። የመንታ እናት ተንጋላ ሞተች እንደተባለው ግራ ገብቶን በተኮላተፋ አንደበቴ ብዙ ወንድሞችን ለመንኩኝ። ብዙ የግጭት ግብዣዎችንም በእምቢታ ገፋሁኝ። የገፋሁት ከአቅም ማነስ አልነበረም፣ ይህንን የመጨረሻ ሳቅ እየናፈኩ ስለነበረ ነው። ወንድሞቼ በደቡባዊ እና በሰሜናዊ ቀጠና መሃል ላይሆኝ ስገላገል ለዛሬዋ ቀን በቃን ተመስገን። አብሮነታችን ያጽናልን። አንድነት አሸናፊ ነው። አርበኛ ተሾመ አበባው። ኩራት ወንድሙ ሲል መልእክቱንም አስተላልፈዋል። ሌላው ደስ የሚል ዜናም እንዲሁ እየቀጠለ ነው። ከተለያዩ አካባቢዎችም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝም እንኳን ደስ አለን። አማራ ፋኖ ብሔራዊ ደቡብ አማራ ቀጠና አሳምነው እዝ ኃይለማርያም ማሞ ብርጌድ ወደ ክፍለ ጦር አደገ ብለዋል። የቀድሞው ከሰም ክፍለ ጦር ነው መስራችና የጀርባ አጥንት ብርጌድ የነበረው ኃይለማርያም ማሞ ብርጌድ አስፈላጊውን መስፈርቶች በማሟላት ነው ወደ ክፍለ ጦር ደረጃ ማደጉን በሁለተኛ ዓመት ትግል በዓሉ ላይ በይፋ ለህዝብ ያወጀው የአማራ ፋኖ ብሔራዊ ኃይል ኃይለማርያም ማሞ ክፍለ ጦር ነው መስከረም 24 2018 አስከፊውንና ጨፍጫፊውን የብልጽግና ሰራዊትን ለመፋለም ወደ ጫካ የወረደበትን ሁለተኛ ዓመት ባከበረበት ወቅት ነው የብርጌዱን ወደ ክፍለ ጦር አደረጃጀት ማደግ በይፋ ያወጀው። ላለፉት ሁለት ዓመታት በብርጌድ የአደረጃጀት ደረጃ ሲታገል የነበረው የዛሬው አማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዛ ኃይለማርያም ማሞ ክፍለ ጦር በሰው ኃይልና በቁሳቁስ ራሱን በማብቃት ነው ለዚህ ከፍተኛ ስኬት እየበቃው ሲል ገልጠዋል። የአማራ ፋኖ ብሔራዊ ኃይል ኃይለማርያም ማሞ ክፍለ ጦር በስሩ አራት ብርጌዶች እና ሶስት ተወርዋሪ ሻለቃዎችን ይዞ ሲመሰረት አርበኛ ሸቱ ተክለ ሚካኤልን የክፍለ ጦሩ ዋና መሪ አድርጎ አስቀምጧል። ይህ ግዙፍ ክፍለ ጦር የከሰም ሀገር ማርያም ወረዳ ውስጥ ከሚገኙ የወረዳ መንግስት መቀመጫ ከተማ ጨምሮ ከጥቂት ከተሞች በስተቀር አብዛኛውን በቁጥጥር ስር የዋለ ክፍለ ጦር ነው። ከወረዳው ውጭም ቀድሞ የከሰም ወረዳ አካል የነበሩትን አሁን ላይ ያለው ህዝብ ፈቃድ በክልል አራት ግንቢቹ ወረዳ ውስጥ ከሚገኙት በርካታ ቀበሌዎች የአማራ ፋኖ ብሔር ኃይል ኃይለማርያም ክፍለ ጦር እጅ ይገኝበታል። በመጨረሻም የኃይለማርያም ማሞ ብርጌድ ወደ ክፍለ ጦር ማደጉን በይፋ ለህዝብ ያወጀ ሲሆን ለዚህም ለመድረሱ ውስጣዊ ፈተናዎችን ከማለፍ ውጤታማ የክፍለ ጦር አደረጃጀት እንዲሰራ ቀን ከሌሊት ለደከሙ አባላቶች እና ከፍተኛ አመራሮች እና ለህዝብ እንኳን ደስ ያላቸው ሲል ገልጠዋል። መንግስት ገንዘብ ለማግኘት ያደርግ የነበረው ድርድር ከሸፈበት። ኢትዮጵያ አንድ ቢሊዮን ዶላር የቦንድ ዕዳዋን ለማዋቀር ስታደርግ የነበረው ድርድር ነው ያለ ስምምነት የተቋጨው። የኢትዮጵያ መንግስት በ2024 ዓመተ ምህረት ዋና ዕዳ የሚከፈልበትን የአንድ ቢሊዮን አሜሪካን ዶላር ቦንድ ዕዳዋን ለማዋቀር ያደረገ ወሳኝ ጥረቱ ከቁልፍ የቦንድ ባለቤቶች ቡድን ጋር የተደረገው ድርድር ያለ ስምምነት መጠናቀቁ ነው የተገለጠው። ኢትዮጵያ ለዚህ ብድር በየዓመቱ 6.625 ፐርሰንት ወለድ ለመክፈል ተስማምታ እንደነበረ ይታወቃል። የገንዘብ ሚኒስትር እንዳስታወቀው በመስከረም 15ና ጥቅምት 3 ቀን 2018 ዓ ም መካከል የተካሄደው ውይይት በሁለት ወገኖች የቀረቡትን የመጨረሻ የዕዳ መዋቅር ሀሳቦች መካከል ያለው ልዩነት ማጥበብም አልቻለም ተብሏል። ሚኒስትሩ ድርድሩን በዚህ ጊዜ ሳይሳካ ቢቀርም ሰፊ ማሻሻያ መዝገቡን ገልጾ ወደፊት ውይይቱ ወደፊት እንደሚቀጥል ተስፋ አለኝ ሲል ነው የገለጸው። ሁለቱ ወገኖች ለአዲሱ ቦንድ እትም ዋና ዕዳ በ15 ፐርሰት ቅናሽ በማድረግ 850 ሚሊዮን ዶላር እንዲሆን የክፍያ መጨረሻ ቀኑን እንደ አውሮፓ ዘመን አቆጣጠር ሐምሌ 15 ቀን 2029 እንዲሆን እና ያለፉትን ስድስት የወለድ ክፍያዎች በሙሉ 9975 ሚሊዮን ዶላር እንዲከፍል በሚለው ላይ ተቀራርበው ነበር። ሆኖም ቁልፉ ልዩነቶቹ በተለይም በቀረበው የእሴት መልሶ ማግኛ መሳሪያ እና የኪሰራ ቅነሳ ውሎች ዙሪያም ቀርተዋል። ሁለቱ በኢትዮጵያ ውጭ ንግድ ላይ የተመሰረተ የእሴት መልሶ ማግኛ መሳሪያ ቢጠቀሙ ባለቤቶቹ ከተጨማሪ የውጭ ንግድ በ4 ፐርሰንት ውስጥ 4.75 ከፍተኛ ክፍያ ሲፈልጉ የኢትዮጵያ መንግስት ደግሞ ለረጅም ጊዜ እስከ 2035/36 የሚቆይ በ1.5 ፐርሰንት የተገደበ ዝቅተኛ ክፍያም አቅርበዋል። በዚሁ መሰረት ስምምነት ላይ ሳይደርሱ መቅረታቸው ነው የተገለጠውም። የኢትዮጵያ አየር ኃይል የትኛውንም ግዳጅ ለመፈጸም በላቀ የዝግጅት ደረጃ ላይ እገኛለሁ ሲል ገለጠ። ሌተናል ጄኔራል ይልማ መርዳሳ እንደገለጠው አየር ኃይል የሚሰጠው ማንኛውንም ግዳጅ ለመፈጸም በላቀ ዝግጅትና ደረጃ ላይ ይገኛል ሲል ነው የገለጠው። የአየር ኃይል ምክትል አዛዥ ለአየር ኦፕሬሽን በግዳጅ አፈጻጸም ከፍተኛ አስተዋጽኦ ላበረከቱ ክፍሎችም እውቅናን እንዲሁ ሰጥቷል ሌትናል ጀነራል ይልማ መርዳሳ በዚህ ወቅት ተቋሙ የሚሰጠውን ተልዕኮ እና ግዳጅ ለመፈፀም በከፍተኛ የዝግጅት አቅም ላይ እንደሚገኝ ነው ያረጋገጠው አየር ኃይል በአጭር ጊዜ ባከናወናቸው የለውጥ ስራዎች አስደናቂ ስኬቶችን አስመዝግቧል ያለው ዋና አዛዡ ይህም የአመራሩንና የአካላቱን የጋራ ስራ ውጤት መሆኑን ነው ያስገነዘበው አየር ኃይል ምክትል አዛዥ ለአየር ኦፕሬሽን ብርጌሬ ጀነራል ተስፋዬ ለገዘ በበኩላቸው ክፍሉ ለኢትዮጵያ አየር ክልል በንቃት በመጠቀም የተቋሙን የውጊያ ዝግጅቱ እያረጋገጠ እንደሚገኝ ነው የገለጹ። መርሃ ግብሩ ግዳጁ በብቃት ለተወጡ ክፍሎች እውቅናና የምስገና ሰርተፍኬት መስጠቱም ተዘግበዋል። ወታደራዊ ጠበብቶች እንደሚገልጹት ከሆነ ግን ይህ የአየር ኃይል ስልጠናና ለብቃት ዝግጁ ነኝ ማለት ለምንድን ነው የሚል ጥያቄ የሚያነሳሉ። ለመሆኑ አገሪቱ በተለያዩ አካባቢዎች ተከባ ድንበሯ ተደፍሮ ባለበት ሰዓት አንድም ነገር ያላደረገው የአየር ኃይል ዛሬም ስልጠናን አጠናቂቅ ያለው ብቃት አለኝ እያለ በተደጋጋሚ ጊዜ ቢገልጽም ግን በተግባር ሀገሪቱን የጠበቀበት ነገር አልተስተዋለም ከንቱ ፉከራና ሸለላ ያለበት ተቋም ሲሉም አጣጥለውታል። በጀነራሎቹ የተሰጠውን አስተያየት። ከመቀሌ ወደ መሆኒ አላማጣ የሚወስደው መንገድ ተዘጋ። አርሚ 33 ና 43 አባላቶች ናቸው ይህንን ያስፈጸሙት ተብሏል። ሰልፈኞቹ ደሞዛቸው ይከፈለን፣ ለከፈልነው መስዋዕትነት ምላሽ ይሰጠ እና የትጥቁ መፈታት የመልሶ ማቋቋሙ ማህበራዊ ውህደት ዲዲአር ሂደት ለምን ተቋረጠ የሚሉ መፈክሮችን በማሰማትም ላይ ነው የሚገኙት እንዲህ ሲለው መ በተደጋጋሚ ጊዜያቶች በትግራይ በኩል እየተነሳ ያለው ጥያቄ አሁንም ጠንክሮ መቀጠሉ ነው እየተገለጸ የሚገኘው። ጊዜያዊ አስተዳደሩ ምላሽ ከመስጠት ይልቅ ይልቅም በተለይም እንደዚህ አይነት ቅስቀሳ አድርገዋል የተባሉትን ለእስር ለመዳረግ አንዳንድ ስራ እየሰራ እንዳለ ነው እየተገለጸ የሚገኘው። በተደጋጋሚ ጊዜያቶች ያቀረብናቸው ጥያቄዎች ምላሽ አጥተዋል፣ አሁን ወደ ሌላ እርምጃ እንገባለን ሲሉ ሰልፈኞቹ ጥያቄያቸውን አንስተዋል። በሌላም በኩል ወደ መቀሌ የሚያመሩ መንገዶች ዛሬም ለሁለተኛ ቀን በሁለት አቅጣጫ በትግራይ ኃይል ሰልፈኞች ተዘግተዋል። የተዘጉ መንገዶች በትግራይ ምስራቃዊ ዞን ከመቀሌ ከ35 ኪሎ ሜትር ርቀት የምትገኘው የአጉላ ከተማ ወደ ደቡባዊ ዞን ከመቀሌ 100 ኪሎ ሜትር ላይ አካባቢ የምትርቀው የመሆኒ ከተማ መሆኑ ታውቋል። በተጨማሪም በሰሜን ምዕራብ ዞን ወደ እንደ ስላሴ ሽሬ ከተማ የሚወስዱ መንገዶችም ከከተማው 20 ሜትር ርቀት የሚገኘው የንዳ በአጉና ከተማ በሰልፈኞች መዘጋቱ ነው የተገለጸው። ሰልፈኞቹ ከጥቅምት 3/2018 ዓ.ም ከመቀሌ ከተማ ወደ አሉላ አባነጋ አውሮፕላን ማረፊያ የሚወስደውን መንገድ ዘግተው ውለው፣ በዚያም ቀን ምሽት ከጊዜ አስተዳደሩ ፕሬዚዳንት ታደሰ ወረደ ሌተና ጀነራል ተወያይተው ጥያቄያቸው ልክ ነው በየደረጃው ይመለሳል ተብሎ እንደነበረ ይታወቃል። የ12 ዓመት ህፃን ልጅ እየደፈረው ግለሰብ የፍርድ ውሳኔ አገኘ። በይርጋለም ከተማ ነው። የ12 ዓመት ህፃን ልጅን የደፈሩት የ65 ዓመት የኤችአይቪ ቫይረስ ታማሚ የ23 ዓመት ጽኑ እስራት የተፈረደባቸው በሲዳማ ክልል ማዕከላዊ ሲዳማ ዞን የይርጋለም ከተማ አስተዳደር የ12 ዓመት ህፃን ልጅ ላይ የግብረ ስጋ ግንኙነት ድፍረት ወንጀል የፈጸመው የ65 ዓመቱ ግለሰብ የ23 ዓመት እስራት ተፈርዶባቸዋል። የከተማው ፖሊስ አዛዥ ኢንስፔክተር ደግነት ደስታ እንደ እንደገለጸው ከሆነ የከተማው ነዋሪ የሆኑት አቶ ናስር ኑር የተባለው የ65 ዓመት ግለሰብ ናሴ 6 2017 ዓ ምት በከተማው የ06 ቅበል 12 ዓመት ታዳጊ ግብረ ስጋ ድፍረት መፈጸም የሚገልጸውን መረጃ ለፖሊስ ቀርቦ ፖሊስም ጉዳዩን ከፍት መዋቅር ጋር በመመርመር በሰውና በሕክምና ማስረጃ በማጣራት ለከተማው አቃቢ ህግም አስተላልፏል። አቃቢ ህግ በተከሳሹ ላይ ያቀረበውን የክስ መዝገብ ሲያጠራ የቆየው የከተማው አስተዳደር የመጀመሪያ ደረጃ ፍርድ ቤት ተከሳሹን ጥፋተኛ ነ በማለት ተከሳሹ እንዲከላከል ቢጠይቅም መከላከል አለመቻሉ ነው የታወቀው። እንዲሁም የኤች አይቪ ኤድስ ታማሚ መሆኑን እያወቀ በታዳጊዋ ላይ በፈጸመው አስነዋሪ ድርጊት ጥፋቱ በማክበድ በአራት ሁለት ሁለት ሺህ አስራ ስምንት በኋላው የወንጀለኛ ችሎት ተከሳሹ በሶስት ዓመት ከስድስት ወር ጽኑ እስራት እንዲቀጣ ውሳኔ አስተላልፎበታል። ነጋዴዎች ላይ እርምጃ ወስጃ ያለኋለ መንግስት ነጋዴዎቹም የማንነት ጥያቄ ነው የተፈጸመብን ሲሉ ቅሬታቸውን አቀረቡ። የዋጋ ጭማሪ ምክንያት በማድረግ ነው በርካታ ነጋዴዎች የታሰሩት። በደሞዝ ጭማሪ ሰበብ ዋጋ ጨምራችኋል የተባሉ ነጋዴዎች ላይ ነው ጅምላ የስርና ፈቃድ የማገድ እርምጃ መንግስት አላግባብ እየወሰደው ተብለዋል። የታሰሩ ነጋዴዎች 865 የንግድ ፈቃዳቸው የተሰረዘ 576 ንግድ ፈቃዳቸው የታገደ 1263 ሱቃቸው የታሸገ 33 የጽሁፍ ማስጠንቀቂያ የተሰጣቸው 29,588 እንደሆኑ ታውቋል። አንዳንድ ነጋዴዎች እንደሚሉት ከሆነ እርምጃው ፖለቲካዊና የማንነት ጥያቄ ነው፣ ለብልፅግና የካድሬ መዋጮ የከለከሉት ናቸው ተለቅመው ተመዝግበው ጥርስ ተነክሶባቸው የታገዱት ሲሉ ይገልጻሉ። ከመርካቶ ዋጋ ጨማሪዎችና አከፋፋዮች መቆጣጠር ሲቻል ችርቻሮ አከፋፋዮችን በማንነት እየለዩና እያደኑ ማሸግ ተገቢ አይደለም ሲሉም ገልጸዋል። ኮሬ ነገኛው በተለይም አዲስ አበባ ላይ ትኩረት በመስጠት ከተማዋን ከማጥፋት በዘለለ በተለያዩ የብልጽግና ደጋፊ ያልሆኑት ላይ እየወሰደ ያለው እርምጃ እጅግ ከፍተኛ ዋጋ እያስከፈለ ህዝቡንም ችግር ውስጥ እየከተተ መሆኑን የተገለጠው ታዲያ ይህንን ችግር መቅረፍ የሚቻለው አሁንም ቢሆን በተቻለ መጠን አስፈላጊውን እርምጃ በጋራና በአንድነት መውሰድ ይጠበቅበታል። በዝምታ እየታየ በመታለፉ ችግሮቹ በህዝቡ ላይ እየተባባሰ መቀጠሉ ነው የተገለጠው። አሁን ወደ ውጭ ዜናዎቻችን እናመራለን። ማዳጋስካር የማዳጋስካር ወታደራዊ ኃይል ስልጣኑን ተቆጣጠረ። የማዳጋስካር ወታደራዊ ኃይል ነው በፕሬዝዳንቱ ላይ ክስ መጀመሩን ተከትሎ ስልጣን መቆጣጠሩን ያሳወቀው የሀገሪቱ ልዩ ወታደራዊ ክፍል ተግባራዊ የሚሆኑ አንዳንድ እርምጃዎችን ይፋ ማድረጉ የተዘገበ ሲሆን ከእርምጃዎቹ መካከል ከብሔራዊ ምክር ቤት በስተቀር ሁሉም የመንግስት አካላት መበተን ህገ መንግስቱን ማፍረስና አዲስ ህገ መንግስት ለማድረግ ህዝብ ውሳኔ ማካሄድ ይገኙበታል ነው የተባለው በተጨማሪም አዲስ ጠቅላይ ሚኒስትር መሾም ከዚያም ለሁለት አመታት የሚቆይ አዲስ የሽግግር መንግስት ማቋቋም ተግባራዊ ይሆናሉ በተባለው እርምጃዎች ውስጥም ተካቷል። የማዳጋስካር ፕሬዚዳንት ኃላፊነት በሀገሪቱ ህግ አስከባሪ ኃይል ሰራዊት በበላይነት እንደሚመራ የተገለጸ ሲሆን የጋራ ምክር ቤቱም ይቋቋማል ተብለዋል። የጋራ ምክር ቤቱ ከሰራዊቱ ከሀገር ውስጥ ህግ አስከባሪና ከብሔራዊ ፖሊሶች መኮንኖች የተውጣጣ እንደሚሆን የብሔራዊ ደህንነት መከላከያ ኤጀንሲ ኃላፊ ኮኔር ራንድሪያ ለመገናኛ ብዙሀን ተናግረዋል። ኬንያ የኬንያው ጉምቱ ፖለቲከኛ ሪያ ኦዴንጋ ከዚህ ዓለም በሞት መለየታቸው ተገለጸ። የቀድሞ ጠቅላይ ሚኒስትር ራይላ ኦዴንጋ ህንድ ሀገር በሕክምና ሲረዱ ቆይተው ነው በሰማንያ ዓመታቸው ከዚህ ዓለም በሞት መለየታቸው የተገለጠው። ኦዲንጋ ለኬንያ ፕሬዚዳንትነት አምስት ጊዜ ጮኸው ቢቀርቡም አልተሳካላቸውም በተጨማሪም በቅርቡ ለአፍሪካ ህብረት ኮሚሽን ሊቀመንበርነት ቦታ ቢወዳደሩም ማሸነፍ ሳይችሉ ቀርተዋል። ለረጅም ዓመታት በፖለቲካ ውስጥ የቆዩት ኦዲንጋ በኬንያ የበዛ ድጋፍ ያላቸው ሲሆን የኦረንጅ ዲሞክራቲክ ሙቭመንት መሪም ነበሩ። ለዲሞክራሲ፣ ለመድበለ ፓርቲ ስርዓት ከህግ መንግስት ሪፎርም በመታገልም ይታወቃሉ። ኦዲንጋ ክቡራን ተመልካቾቻችንና አድማጮቻችን አሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎችን እዚህ ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በማክበር ከወዲሁ እንጋብዛለን። ዜናውን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረኩትን የዘውዱ መንግስት የነበርኩ፣ በቀጣይ ዝግጅታችን እስከምንገናኝ፣ ሰላም ጤና ይስጥልኝ።